ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገር ስትል፣ ትንሽ አታፍረ ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ የራስህን ደግሞ አምነህ አምልከት። እኖራለሁ ሆነ ያጋማ አድብራ አይ፣ እስካሁን ልጅ አገረሽ ነው፣ ልጅ አገረሽ ነው። ሰብስክራይበሩን እናነሳለን። ጠግቧል። አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታችኋል። የኔን በእዛ ሰብስክራይበሩን እያነሳችሁ ፖለቲካው ላይም ሃይማኖቱ ላይም ኳሱ ላይም ሁሉም ነገር ላይም ተንተናችሁ ትችሉታላችሁ። ይሄ ሶሻል ሚዲያ የመናገር መብት ስለሰጣችሁ ብቻችሁ ዝም ብላችሁ እዚህ እየመጣችሁ ሰላም ሰላም፣ የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርገ ጀምት ቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህም ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮ ተየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው።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 ትምርት መቼ መቼ ነው መታጠኙ? አስጠኚ መጥቶ አስጠኛለሽ? እንዴት ነው ማይኖረኝ? ሰው አስጠኚ ሊኖር አይችል ማለት? ማስት ነው። መልሱን እሱ ነው የሚሰራልሽ ወይስ አንቺ ነሽ የምትሰሪ? መልሱን ይሰጠኛል። ምግብ ሲቀር ቢበላልሽ ችግር የለው? ራትሽን እሱ ቢበላልሽ እንዴት ነው? ቁርስሽንም? ኦ አይ ቁርሴንም ማኔ ነኝ ምበላው። አይደለ? ስለዚህ አሳይመንትሽንም ራትሽ ትሪናት። ታዋቂ ማለት ከሴሌብሪቲዎች በጣም ታዋቂው ማን ነው? ኬንድሪክ እስክንድር ማለት እሺ፣ ሌላስ? ቴይለር ስዊፍት ኦኬ፣ ታይለር ዘ ክሪኤተር አይደለ? ይሄንን ሰው ታዋቂ ወጭ አታዋቂ። ስምንት ሺህ ፋኖች አሉት። እና ፋኖቹን ራሱ ነው የሚያበላቸው የሚገርምሽ፣ ቁርስ፣ ምሳ፣ እራት የሚያበላቸው እሱ ነው። የሚኖሩት እሱ ቤት ነው። ኢቭን አእምሮ ሙማን ይወዱታል እንኳንስ ጤነኞች ማለት ነው እና አረጋውያን ሲወዱት፣ ያረጁ ሰዎች ምናምን። ፋን ምናምን ፋን አልመጣልሽም። እንደኔ እንደኔ ማለት ነው። አንድ አመት ስልክ መነጠቅ አለብሽ አንቺ ልጅ። ክቡር ዶክተር ቢኒያም በለጠ ይባላል። መቄዶኒያ ሲባል ሰምተሽ አታውቂም ጨራሽ። እግርሽ በመጣበት እሳት ጎበኝ። እንዳት ሰፈር ነው በነገራችን ላይ መቄዶኒያን። ለማያውቁ ልጆቻችሁ በአካል ወስዳችሁ አስጎብኟቸው። ሀይማኖት፣ ደግነት፣ መስጠት ይማሩበታል። የሰውነታችን ሚዛን የሚጠብቅ የአንጎል ክፍል ምን ይባላል? ድምባ። ያገር ደፋር መሆን ብቻ ነው። እውቀት ያስፈልጋል። እሸቱ መለሰ ላይ የተከፈተውን ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ለምንድን ነው ዝም ያለ? ጭራሽ እሷ አልበቃ ብሎት እኔና ሙስሊሙ ጓደኘቼ በፍቅር ነው የኖር ነው ማቀይን ብቻ ነው ብሎ ተናግራል። ሰብስክራይበሩን እናነሳለን። ጠግቧል። አሽቃባጭ፣ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታችኋል። የኔን በዛ ሰብስክራይበሩን እያነሳች እሺ፣ ምንም አንፈልግም እኛ እኛ ጎንዘብ ፍለጋ ሰብስክራይበር ፍለጋ አይደለም። እዚህ በየዩቲዩብ ጀምናችን ዋጋ ከፍለን እየታገለን ያለ ነው አገር ሰላም እንዲሆን ነው። እናንተ በምታነሱት ጉርግር በየገጠሩ ያለ ሙስሊም ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችትን ሐሳብ በደንብ ነው ጠንቅቀን የምናውቅ፣ በደንብ ጠንቅቀን ነው የምናውቅ። ያጠፋ ሰው ካለ ይከሰስ አብቅ። እዛ ላይ ነው እኮ የሚያውቅ ምንድን ነው የሁሉ ጉርግር የምታነሱት? በቃ አጥፍቶ ከሆነ ከኦርቶዶክስም ከጴንጤም ከቄሱም ከኦስታዝም ካለ ተካሰሱ። ሌላ አይመለከተንም። አለው ቀበቅ። ለምንድን ነው ከኛ ጋር ማታሽ ምታሽ ቀበጥ ማታሽ ቀበጥ አናሽ ቀበጥ አናሽ ቀበጥ ጥፋተኛ ሆኖ ከተገኘ ህግ ነጻ ያውጣው። ነጻ ሆኖ ከተገኘ ጥፋተኛ ከሆነም ደግሞ ይታሰር። እኔ ፈይደለሁ። እኔ አጋዜ ነኝ። አለው ቀበቅ። በዘር በሃይማኖት የሚተራረደው ወንድማችን አማራ ስጋውን የሚበላ ወንድማችን ወንድማችን ያልበቃ በኑሮ ጫና ጋር ኑሮን ለማሸነፍ የሚታገሉ ምስኪን ዳህዚ ቢያልበቃ እንቱ ገና ሌላ ጦርነት ለማስነሳት ሌላ ጉጮት ለማስነሳት ለማስነሳ ይክሰስ። በርግጥ አንዳንዶቹ የግርግር ገበያ ለሌባ ይመቻል ጎጅራ እናነሳለን፣ እናርዳለን፣ እንጎላለን የምትሉ አላቸው። እሱ ትክክል አይደለም። እፎይ ማንም ሰው ማረድም መግደልም አይችልም። በቃ በህጋዊ መንገድ ከሰው ማሳሰር አምስት ዓመት ተፈረደ፣ አምስት ወር፣ አንድ ወር በህጋዊ መንገድ ነው እንጂ ግርግር፣ ለሌላ ነገር ለሌላ ሙድ እንጠቀማለን፣ ይሄ ትክክል አይደለም። ምክንያቱም እኛ በግልጽ በአደባባይ ምዕመናነቻችን ሲታረዱ፣ ቤተክርስቲያን ስትቃጠል፣ አምስት ሰውም ሰላማዊ ሰልፍ አልወጣም፣ አምስት ሰውም ትንፍሽ አላለም። አባቶቻችን እንኳን አፋችን ዝጉትን ነው ያደረኩት እንኳን ሌላው ቀርቶ ማለት ነው። እና ማአት ቄስ ነው ቤተክርስቲያን ስ የታረደ ማአት መማና ነው የታረደ እኛ ግን ትክክል አይደለም ብለን ድምጽ ሰጥተናል። ስለዚህ ለመብታቸው የሚታገሉ ሙስሊሞች ትክክል ናቸው ነው አራትነቱ። ከዛ ውጭ ግን ይሄ ወደ ሰልፍ ወደ ጉርግር ወደ አምባጋር እነሱ ዳለን የሚባለው ነገር ትክክል አይደለም። ባለፈው ዓመት ከነ ማህይምነቴ አስመርቆኛል ያለችውን ትምህርት ቤት ከሳሰች በእውቀት መግባባት አቅቶኛል አለች። ሌላኛው ገብታ ነው። አዎ እድል ተሰጣት፣ እስኮላ ሄደች። ከደረሰች በኋላ እዛ ስትማር ከሌሎቹ ጋር ኤክስን ፈልጊ ምናም ሲሏት ለምን እንደሆነ አሁን ላይ ያላት እውቀት አንደኛ ክፍል ካለ ተማሪ ጋር ተመሳሳይ ነው የተባለ ሲሆን፣ ተመሳሳይ መያዝና የተወሰኑ ቃላትን ብቻ ማንበብ ትችላለችም ተብሏል። ሃይ ስኩል ነው አልተባለም። ሃይ ስኩል ነው የጨረሰችው፣ ግን የልገና ገና ሀበይ ላይ ነው። በፎር በግ ኤ ፎር አፕል ምናምን ነው እሷ አለች። ወዩ ከሰማይ የወደቀ መልአክ ነው የምትመስዩ። ታውቂያለሽ። አመሰግናለሁ። ግን አንቺ ስትወድቂ በፊትሽ ነው ያረፍሽው። ነው በጣም ብራንድ ነው። ቆዳ ነው። ቆዳ ነው። ንጹህ የበሬ ቆዳ አትመሳሰላላችሁ። ሱም ስጋ የለም። ባለጌ ነህ ወይ? ባለጌ ነህ ትመሳሰላላችሁ። እሱን ጋ አቤቱ ጌታዬ ከዚህ ቀደም የነበረውን ባህሪ አሻሽሎ አሻሽሎ አሁን ትልቅ ሰው ሆኗል፣ ጥሩ ሰው ሆኗል፣ ተስተካክሏል። እና በእውነት ደስ የሚያሳይ ነው። ቀደም ሲል የምታመላልሰው ችግር ነበረብኝ። ይመላኛል ብዙ ታመላለስ ነበረ። ታስታውስ እንደሆነ ምን ነበር ያመኛል ያልከው? አዎ፣ ችግሩ እንትንሽ ደም ብዛት ነገሮች ነው። አይደለም ደም ብዛት አይደለም ያንተ ያየነው ሁላችንም የገመገምነው ሴት ነው። ማነው ስምሽ? ስመኝ ገብሩ

ስመኝ ገብሩ ስመኝ ገብሩ ስመኝ ገብሩ ይሄው ይሄው መጣ መጣልኝ። ይሄው እሱ ነው የዝምታ ያባራሪ እሱ ነው ይሄ ኮቶቼ እረኛ የሰላሞቼ እመቤት የሰላሞቼ እመቤት ወንድ ነው ካራክተሩ እሱ ነው አይኑ ውስጣት አለ ይጫወተኛል

ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም በቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብስ ጥብሱን፣ ህብረተሰብ ደግሞ መረቅ መረቁን ምን አይነት ሰላም ነው። ሰላም ነን። እንዴት ነህ? እንዴት ነህ? ቀይ ልጅ ገብታለች። አሁን ጥቁር የለበሰች ምኗን ባለቤቷ፣ ቀይ ልጅ ገብታለች። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ ያሉ እነሱ ማታ ሲዘጋ ስሮል ተሳለ ይወጣሉ። እኔ እኔ አላቅም ምን እንደሚያርጉ ምን እንደሚያርጉ ሁሌ ዊርድ ድምፅ ነው። ሰው ሞተች እንዴስ ከል ድረስ ሰበው እንግዲህ ናቆይና የሆነ ነገር ባረግ እጮሃለሁ ብለ

ትምህርት ቤት ካርድ ልንቀበል ሄድን ማለት ነው። ከዛ ካርድ ልንቀበል ሄደን ፕሮግራሙ እዛ ጋር እየተካሄደ እኔና ጓደኛዬ ሁለታችን በጣም በቃ አይ በቃ ወጠረን፣ በቃ በጣም ወጠረን። ከዛ ስንት ያ ክፍል ሶስት ያ ክፍል ምናምን እያሉ ከዛ ሽንት ቤት ደግሞ የመንግስት ትምህርት ቤት የምታውቁት ከሆነ በጣም ሩቅ ነው። ከዛ ክረምት ሲሆን ይዘንባል፣ ሳር ይበቅላል፣ ረጃጅም ሳር በቃ ያስፈራል። ወደ ሽንት ቤት ሜዳ ጋር እስከምንሄድ ምናምን ተባባል እና ሲ ክፍል ነው የኛ ክፍል በቃ ክፍል ውስጥ እንግባ ምናምን ማንም የለም ሁሉም ፕሮግራሙ ላይ ነው። ክፍላችን ገባል ማለት ነው። ከዛ እሱ እዛ ጥግ፣ እኔ እዚህ ጥግ ወደዚህ ነው ወደዛ ሱረ ከዛ አስተማሪዎች ለካ ካርድ ሲሰጥ ወደ ክፍል ይገባል ማለት ነው እና ተማሪዎች ጠቅላላ ገቡ። በቃ ገቡ፣ አስተማሪዎች የገቡ ስምጠሪዎች የገቡ ወላጆቻቸው ገቡ። ገቡኛ ነው እንደዚህ እያየናቸው ነው ላይ እዛ በጣም በቃ አዘ እዚህ ወቀሱ እንደተቀመጥን ወቀሱ። ምንም የመነሳት ጊዜው ላይ አላገኘንም። ልንነሳ ስንል ምናምን ቁጭ በል ከዛ ከዛ ምንም በቃ ጊዜ አልሰጡንም። መጨረሻ ላይ እዛው ተወያዩና እዛው ቁጭ እንዳለ ተወያዩና እየፈሱ ተባለ። ከዛ አፈስ ነው አፈስ ነው። ከዛ እንደዚህ ይዘን መሄድ ወደ ፈራ ነው ሽንት ቤት እንደዚህ እየሄድን ከጓደኛ ጋር እናወራ። የእንትና አባት ግን ምን ነው ራስታችሁ? ቀጣይ አመት እዛው ሲክፍል ከጓደኞቻችን ጋር ገብተን ተምረናል።

ሰላም፣ እንዴት ናችሁ? እስኪ የሚገባችሁና የምትሰሙ ከሆነ እንደገል ልንገራችሁ። እቺ ልጅ ሞተች። ቀነኔ ማን እንደገደላት ወይም ደግሞ እራሷን ታጥፋ ምንም የምናውቀው ነገር የለም። ምንም ቦታው ላይ አልነበራችሁ። ማለት እስከ መቼ ነው በሰው ሕይወት የምትፈተፍቱት? አልገባኝም። በእውነት እቺ ልጅ እኮ ቤተሰብ አላት። ገና ሀዘን ላይ ናቸው ያሉት። ራሷን ያጠፋችው እንደዚህ ሆና ነው እንደዚህ ሆና ነው። ምንም የምታውቁት ነገር የለም። ቦታው ላይ እኮ ያላችሁ እኮ ነው የምትመስሉት። እሱ ነው የገደላት እሱ ነው እንደዚህ ያደረጋት። ምን ታውቃላችሁ? ስለ ሰው ሕይወት ምን የምታውቁት ነገር አለ? ንገሩኝ። ሲገላት ነበራችሁ ራሷን ስትፈጠፍጥ ነበራችሁ? ስለዚህም ህግ የያዘውን ጉዳይ እናንተ ምን ቤት ናችሁ እ ቤተሰብ እኮ አላቸው እነዚህ ሰዎች እኮ ቤተሰብ አላቸው። እስኪ ነግበን ይበሉ እንዴ። በኛ ላይም እኮ ይደርሳል ሐዘን ሁሉም ሰው ቤት እኮ ይገባል። አሁን ራሷን የጣለችው እያላችሁ የምታወሩ ሰዎች እሺ፣ የእናንተ እህት ብትሆንስ እሺ ወይም ደግሞ እሱን የገደላት የምትሉ ሰዎች እሱ የእናንተ ወንድም ቢሆንስ? ስሜቱ ግን ይገባቸዋል። ዝም ብላችሁ የሰው ህይወት ላይ መፈትፈት እስከ መቼ? እኔ አንዳንዴ በእውነት አበሻዎች ስንባል ለምንድን ነው በማያገባን ገብተን የምንፈተፍተው? ምንም እውቀቱ በሌለ ነገር ቦታው ላይ እኔ አላቅም በእውነት ማለት ፖለቲካው ላይም ሃይማኖቱ ላይም ኳሱ ላይም ሁሉም ነገር ላይም ተንትናችሁ ትችሉታላችሁ። ይሄ ሶሻል ሚዲያ የመናገር መብት ስለሰጣችሁ ብቻችሁ ዝም ብላችሁ እዚህ እየመጣችሁ፣ ግን ይሄ ሀዘን ነው። ባካችሁ፣ ቢያንስ ለቤተሰቦቻቸው ስትሉ ዝም በሉ በቃ። ቦታው ላይ እንደነበራችሁ ሰዎች ሆናችሁ ልቦና ይስጣችሁ።

ውዴኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝህን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ እስከ መድረስ እናንተ ውዴኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከ ዘጉል እናንተ ሰላሙ፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ